ስራማለ ነውስውፍራሁጋሁይለካጀለስመን አሁን እኮ ነይልኝ የሚለው ዘፈን ላይ ሰርታለች። ነይልኝ ዘፈን ዘጠና ነው ዘጠና ሁለት ሺህ አስራ ሰባት ነው አሁን ገብቷል። ሁለት ሺ አስራ ሰባት ከሆነ እሱ ላይ ሀያ ሰባት አመት ትከረጥፋለህ። እዛ ላይ ደግሞ ሆና የሰራችው የአስራ ስምንት የአስራ ዘጠኝ አመት ልጅ ሆና ነው እዛ ላይ ያለችው ላይ ሰባዎቹ ነው በዘጠኝ በዘጠና። አሁን ዛሬ ሀያ ሰባት አመት ዘመን ሀያ ሰባት አመት ላይ በዚህ እድሜዋ በትንሹ ሀያ ሀያ አንድ አመቷ ነው። እሱ ጨምራል። እኔን ሁላ ስብ ትቀቅመኛለች። ሚያውዬ ይመችሽ፣ የጥላች አይደለም፣ ጭውቴ ጠልቼሽ አይደለም፣ እድሜሽን ሁሉ የሆነ ነገር እያለች ነበረ። ምንድነው? ማነው የሚደውለው? ምናሌ መሰለህ ከእኔ የሚያው ብዬ ልግባ እንደ ይለኛል። ደውሎ በስራ ስልክ ማነው እሱ? አለቀውም። ማርያም ብለህ ግባ በይው። አሁን ነው ሚያው መባላ ያለበት እያለ ነው። ተቸገርኩ እኮ የስራ ስልክ። ወንዶች ደውና ደግሞ የአጼ ሆ እያልክ ግባ አንተ ደግሞ። ሚያው ለሴት ነው በይው ስለዚህ በጣም ቤተሰብ ነ በእድሜ ማንነ እንዲያውም ሳትበልጠኛ አትቀርም። ትንሽ ግን ደስ ትላለች። በጣም ፈታ ያለች ልጅ ናት። በነገራችን ላይ በአካል አይቻታለሁ። ሲልማ ሞዴል ነች። ቁመቷ ሲያምር ጸድ ያለች ልጅ ናት። የሰላሳ አመት ነው የምትመስለዋ ባት። አዎ ጎበዝ ናት፣ ጎበዝ ናት። ራስን መጠበቅ ደስ ይላል። ስለዚህ እነ አያት ምናምን ጭረዋል ነው የምትሉ? እኔ እንጃ፣ እዚያ አይቻታለሁ። አንድ ቀስ ምንም፣ አቤት እነ አያትም ጭረዋል። በቃ አርባዎቹን ነው የሚያሳያት። ቤስት ፍሬንድ ናት፣ አብረው ስለዚህ። ልበስ ሚዋ ማለት ከጀመረ ሰላሳ አመቱ አላለም ናት

ድመቶች እኮ ሚያው ያሉ የሚጫወቱ እኮ በጣም ሲያስፈልጋቸው፣ እና ወንድ እየጠራጅ ነው መሯት ነው። ብቸኝነት መሯት ይመቻል። ገና ድመት ሲያምጥ አላየህም። መዝገብ እየጻፈችብን ነው አይፍሻ፣ መዝገብ ላይ ናት። ማን ነው መዝገብ ላይ ነው መዝገብ እየጻፈች ሰርች እያረገች ጉግል እየተደረግ ነው። መኮ ችግር ባህሪዋ ደስ እኔ ባህሪዋ በጣም ነው የሚመቸኝ እድሜ ግን ሲስተር ናት እያልኩ